የዛሬው ወሬ ና እነዚህ ኮ ያተነኩሩት አልጭው የማይችሉም እቆጣጋር ነው። ወሬ ይኸውልሽ፣ አሁን በየቤቱ ምን አለ መሰለሽ፣ ተኝተዋል ነው የሚለው። በትልቁ ላርግ በትልቁ ዘመድ ምጠይቅ ነው የሚመስለው። ምንድን ነው ደግሞ እንቫይትም አለ እዚህ ክፍተት ዝግ ውሱ ስሚ፣ ወደ ዋሽንግተን ዲሲ አካባቢ እኮ ምን አለ መሰለሽ፣ ዋሽንግተን አካባቢ ማለት ነው ያሉ አባቶች ምን ይላሉ መሰለሽ፣ ለሚስት ሶስት አራት አይደል የሚወልዱት፣ ብዙ ነው የሚወልዱት። ተኝተዋል ይላል አባት እዚያው ሆኖ ለምን በእንግሊዘኛ እያጣደፉት አንዱንም ሳይሰማው ታሪኩን ሳይነግረው አሁን አንድ ጓደኛ ለልጄ ታሪኬን ሳልነግረው ይኸው በእንግሊዘኛ ብቻ ሆነ መከራ ያለ እንዲህ አንተ እኔ እኮ ክውን ያልኩ ለካ አርቮሊ እዝ ሩም ነው ያለኝ። እኔ ደግሞ ሳንባዲ መንስ ምናም ብሎ በቃ ጨምርበት እንደዛ ነው ይመስል ገለሉ ብሎ ደረቱ ሰፋ ያለ

ሳምባዲ ጎይዝ ዩርቤድ ልብላ ኤግዛክት ዳርክ ነገር አምላኬ ወይ አምላኬ፣ ከእንደዚህ አይነት ድንጋጤ እንግሊዘኛ አክሰንት ይሰውራችሁ። አሜን በይ ነገር መደንገጥሻ አይቀርም። ባጋጣሚ የታወቀ ነው የስራው ባህሪ። እኔ አሁን የደረሰብኝ በዚህ በፍራይደይ፣ እኔ በጸበልም አይወጣም ድንጋጤ። እስካሁን ልቤ እንደመታ ነው። ወይ ሰው በራሱ ልጅ ይደነግጣል ቅ

አሁን ቀንስ ሲበላሽ እንደዚህ አይነት ድንጋጤ ውድ ይለቅባል። አሪፍ ነው ነው አይነ ጥላሽ ነው ፍራይዴይ ነው። በገዛ ልጅ ደንግጭ ግጭ ተብዬ የተላከብሽ ደንግጭ አይደለም። ተባረረ ሸይጣን በቃ ከቤት አይነጥለው። አሜን በሉ። ከእንደዚህ አይነት እንግሊዝኛ አደነጋገጥ ይሰውራችሁ። አሜን በሉ። ከታች ሊደርስብሽ ይችላል። ይዶ ኖ ወይ ደሞች የምትይ አንዳንዴ ሹፌው ከሆነ እኮ ከሁለት ቃላት ውጭ አይሄዱ። ከዛ አይቷል ነው በማን የሚያስገባት አ የለች ሲናገር ከሆነ አባሪ ቢቲ ፉል ሲላት አም ጉድ እኔ እንኳን ተያየን፣ እኔም ልክ እንደዛው ትላለች ማለት ላይ ቢኮዝ ያኛው እንግሊዘኛው በልቶታል። ሊቀጥል ነው አሳብ

ያ ያ ዩ ኖ ሰዓት ምናምን ይላል። በይ መሀሉ ይችል መስሎኝ እና አንድ ቀን ሊያስተረጉም አፍቃሪ ተብላ አንድ ሶስት ቃላት ከሄደ በኋላ ሌላ ትርጉም ይጠራል እንተባለ ሳይግባቡ ቀሩ። ፎር ኬ ምናምን በጠቅላላ የለም በቃ መስማት ስጀምር በመከራ ነው የገባኝ። በፊት እንዳንቺ ነበርኩ። የሚሰሙኝ በቃ ኃይለኛ ኦክስፎርድ ገብቶ የወጡ ይመስለኝ ነበር። ሰቸው የሉም የሉም እንደ ይሆናሉ እንደ ቢማሩ ይላሉ ሳምቲንግ አባውት ነው የሚሉት። ሌላ ነገር የለም፣ የለም በሙሉ ግን ይመቻቸው። በጣም ይችላሉ፣ እነሱ ይችላሉ። ኖ ኖ፣ እንዳው ትንሽ እየወዳብ ጫፍጫፏል። እኔ እየወዳብ ራሱ ፓቷን የሚል ይመስለኝ ነበር፣ ግን ወራንሴ ፓቷን ሲግኒግ ምናምን ይላል። ከመሀል ግን አሌሉ ያለበት የለም። ብዙ ሰው አይችልም። ብዙ አይችልም። በኔ መጀመሪያ አካባቢ እንደመጣሁ በቃ እንግሊዝኛቸው እንዴት ያምራላለሁ እና ሄዳ ሄዳ ሄዳ ምናምን ሲሉ ውስጎናው ይ ምናምን ሲሉ እንደ እነዚህ መብላክ አሜሪካን ውጠው እንጂ እኔ በነሱ ምክንያት ያልገባሁበት ስራ ቦታ የለም። እንግሊዝኛ ለመልመድ ማክዶናልድ ዲሽዋሸር ሁሉ ሰርቻለሁ፣ እንግሊዝኛ ለማውራት ብዬ አባሻ ላብለበይን ዋጋውን ከላይ ነው። ኢንሳይድ የለችም፣ አውሳይድ ነች። እና ምንድን ነው አብዛኛው ጊዜ የተሻቸው ከሆነ የብላኔ ነው። እንደው ምን እንትና አደንተና ዴቭ የሚባል ጌመር ልጅ ጎበዝ ልጅ ነው። ዴቭ የሚባል አንዴ አዎ። እና እንትና የኛ ራስታ እሷ ጎበዝ ነች። ማይ ዶግማ እሷ ማይ ዶግ በጣም ከባድ ነች። የእንግሊዘኛ የዚህ የጥቁሮችን ነው የሚያወራው እሱ። እዚህ ነገር ምን መሰለህ አበሻ እኮ ሚኒንጉን ብዙ ጊዜ በቃ እንግሊዘኛ የሚችሉ ልውል እና ማግኘት በአይዞ ወይ፣ እንግሊዘኛ ከልምድ የሚመጣ ነገር ነው እንጂ እውቀትም አይደለም ምንም አይደለም፣ ከልምድ ነው። ብዙ ጊዜ አበሻ ስፒክ የማያረጉት ለምንድን ነው የሚውሉት አዋዋላቸው ከአበሻ ጋር ነው። በቃ አበሻ ከአበሻ ጋር ነው የሚውለው። ብዙ ጊዜ ማውራት ይችላሉ፣ ግን አክሰንት ነው የሚያስዛው። አሁን እኔ ልጄ ሲያወራ አክሰንቱ ነው ዳገት የሆነብኝ። የዛሬዋ አክሰንት አይደረስባችኋል። ሽ የለች አበሻ እኮ ማውራት ይችላል፣ ግን አክሰንታቸው ነው የሚያስዛቸው፣ የት እንደመጡ ብዙ ጊዜ። አሁን ትላልቅ ቦታ ራሱ ስትሄዱ አበሾች ማኔጅ የሚያረጉት ቦታ ላይ አበሻ መሆናቸው ይክንትያል። ላይክ አበሻ በብዛት አበሻ እንደውም ማሚ የጎበዞች ናቸው። በተለይ ከወንዱ ከኛ ሴቶቹ በጣም ፋስት ናቸው፣ ይዘው ሴቶች ተሮ ነው ቋንቋ ሚለምዱት። አሁን የኛ እንኳ ከባድ ነው። ወንዶቹ አሁን ከላይ ከላይ ነው እንጂ የለም በብዛት እና እንግሊዝኛ ራሱ የሚያበዛች ክስጠም ስራሱ አጀጀጀ ጠጠ አገረኛ ላይ ነው ነው አሁን አንቺ እንግሊዘኛ ለማውራት አንድ ስምንት ሰዓት በጣም ገትሮ ማውራት አለበት። በቃ ትክክለኛ ጎበዝ ነው ለማለት ማየት አለብን በደንብ አርጎ። እሱ መጽሐፉን በልቶ ናሽሚችሉ ምናምን ላይ አሻሻለ ብለው ኦኤምጂ ይላሉ ችኮቹ። ደግሞ ምንድነው ኦኤምጂ? ደግሞ ኦኤምጂ ማለት ማ ኦማይ ጋድ ምናምን ለማለት ፈልገው ነው እንደዚህ ኦኤምጂ ምናምን ሲያሻሽሉ ያሉት ነው። አይስዌር ቱ ጋድ ምናምን ሲሉ ኦ ኦ ኤም ጂ ይላሉ ማሀል ላይ እና ኦ ማይ ሎርድ ምናምን ለማለት ሲፈልጉ ነው፣ አሻሽለውት ነው። አይ ዲቦራም ጎበዝ ነች። ብዙ ጊዜ አይተህ ከሆነ እዚህ ሀገር ሀያ ዓመትም ኑሮ አስር ዓመትም አምስት ዓመትም ኑር እንትኑ ያስፈልጋል ላይክ አክሰንትቶ ከአስሮ አመት በላይ ከመጣ አሜሪካ ላይ ልትዋሃደው አይችልም። አክሰንቱ በቃ ይሄ ሰላሳ ና ሀያ ምናምን ገብተ የመጣና ወፍ የለም። ከባድ ነው። አንድ ነገር ምን አየ ለመያዝ ኖ ኖ ኖ አዳምጪኝ አዳምጪኝ ሆነ የሆኑ ሴትዮ ሌክቸረር ናቸው አዲስ አበባ ዩኒቨርስቲ። ልጃቸው እዚህ ሀገር ልትማር መጣ ልጅ ወለደች እና ዲቦራ ላለምን ዲቦራ የስ ዴቦ ምናምን እያለች መሀል ላይ አየር የምትይዘውን እንደውቀት አይተው እንዳሁን ደግሞ አንተ ደግሞ እንደው ወይኔ ወይኔ፣ እንግዲህ እኔን ፍቅር ሲዘኝ ሁሉ የማታክ የምታረጅ ነገር አለ። አዎ በይ ዝም ብለሽ ሴትዮዋ፣ አንድ ቀን የጎረቤቴ ናቸው እና ድንገት ምን ተፈጠረ ምስል ልጃቸው እዚህ አሜሪካን ሀገር ነበር የምትኖረው።

አደራ ና አማረኛ ለምን ቁርሳት ተበላም ተብሎ። አዎ ግን ጋይስ፣ ብዙ ጊዜ እንግሊዘኛ እውቀት አይደለም። ግን ያው ስፒክ ማድረግ ግድ ነው ጋይስ። ከሰው እንግሊዘኛ ላይ መግባቢያ ነው፣ ልክ እንደ አማረኛ ኮ በሉት። ትንሽ ደቂቃ እናውራኔ ናቸው። እንግሊዘኛ አገር ስራ ስራ ለመስራት ስፒክ ማድረግ አለብን። ስፒክ ስናደርግ ምንድን ነው ኢምፖርታንት ነገሮችን ነው ከሰው ጋር አንደርስታንዲንግ ለመደራረግ ነው እንጂ ዲፕ ማወቅ የለብንም። ቤቱ እንዴት እንደተሰራ ኤክስፕሌን አያስፈልገም። ከሰው ጋር ለመግባባት ግን ደግሞ እንግሊዝኛ እውቀት አይደለም ጋይስ፣ ከኤክስፕሪንስ እንደሚመጣ ነው አንድ ላንጉጅ እንደምንለምዶ ነው። በቃ አሁን ዝም ብለን አማርኛ ስናወራ ትግርኛ አንችልም። ትግርኛ ባይችል ሰው አማርኛ እንደሚያወራ ቋንቋ ነው ጋይስ፣ እውቀት አይደለም። ባበሻ ግን እንደ እውቀት ነው የሚታይ። እዚህ ሀገር፣ እውቀት የሚባለው ሃንድ ራይቲንግ እና ሪዲንግ ስታደርግ ነው፣ ስራ ለመግባት የሚያስፈልግ ነገር ከዛች ትንሽ ስ ይከጠል። አሁን እኔ ዶክተር ማለት ነው የባርኮን ዶክተር ኢንዲያን ነው ጋይስ ሂናት ስፒክ ማውራት አይችልም ጋይስ፣ ምንም ነገር ዝም ብሎ ትናንሿን ነገር ነው። ከእኔ በልቋን ነው እንደው በማውራት አይችሉም። ምንድን ነው ግን ማንበብ አለበ ሃንድራይቲንግ ይታያል። እንደዛ ነው ስራ ለመቀጠር እና ትንሽ ስፒክ አደረግ። እዚህ ነው ግን ማበሻ እንግሊዘኛን እንደ እውቀት ነው የሚያው። እውቀት አይደለም ግን የሚያበሻ ደግሞ እዚህ ጋር ትንሽ እንደው ዝም ብሎ ኮምፒውተር ላይ ኔቲቭ ገብተህ ስትነካካ ሮሮ ሮ እሱ እኮ እውቀት አለው በጣም የተማረ ነው ይላል። ነው እስማ ጋይስ አይደለም የተማረች ሾርኔ ብቻ ነች፣ እስቴይ ሆም ነው እናቴ። ዝም ብሎ ሌላው በሙሉ አየሁ ተሸውሩ ተሸውሩ። አሁን እኮ ምንድን ነው ማሜ ስራ ማሰራ ይላል ሰው። እስቴይ ሆም ነው ኮምፒውተር ላይ ቁጭ ብላ ነው። በቅርቡ እንደተመረቅሽ ማያውቁም በብዛት። እኔ ግን በጣም የሚገርመኝ ነገር ሾርኔ ነው ጊዜ እንግሊዘኛ አክሰንት ለማወቅ አንደር ላይክ በሰባት አመት ማክሲመም እስከ ስምንት ሳይሞላ ከመጣ አክሰንቱ ልትለምዶት ትችላለ። በኤክስፕሪያንስ በአጋጣሚ ምነግራችሁ የእኛ አክሰንት ከባድ ነው ማመን አለብን። ይሄ ከሃያ ዓመት በላይ ሃያ ዓመት ሳይሞላ በአስራ ሰባት ዓመት በአስራ አምስት ዓመት እስከ አስራ ሶስት ምናምን በላይ የመጣ ሰው ሊገባ አይችልም። ደናቁርት። አክሰንቱ በጣም ከባድ ነው። ከባድ ነው። ካሚንግ ዩ ኤስ ኤ ትላለች። እንግሊዘኛ ሲያወራ በጣም ደስ የሚለኝ ማይዶግዬ ብቻ ነው። በጣም እኔ ደስ የሚለኝ ምንድነው ሲያወሩ ራሱ ልንገራቸው እንደ እውቀት አናየውን ብዬ አይተዋለሁ። ግን እዚህ ሀገር ያደገ ልጅ አክሰንት ማቹርድ ናቸው። እናውቃለን ብለው አይፍጨረጨሩም። አንደስታንድ ነው የሚሉ። አንተ እንኳን ችግር ቢኖርብህ አንዳንዱ ማየው ግን፣ አንተ ሀዋሪ ስትል አንዱ ይመጣል ናይስሚቺ ብሎ ያችን ያወራና

ይሁዳት ያወራገው የዮኒ ማኛም አክሰንቱ ደስ ይላል። አይዞህ፣ የዮኒ ማኛም ያው ይፍጨረጨረ ነው። የዮኒ ማኛን እንግሊዝኛ ለመስማት ብዙ አይከብድም፣ አይከብድም። አጥሪ ለዳላሱ ፑል አያኔ እቴ እቴ እቴ እንደኛ እንደማጥበላ ያጥፍኩ በዛ ሰዓት ነው። እኔ ባልነግርኩ ተጋጭታል፣ ግርግዳው ጋር የዛን ቀን

ሌላ ማን አለ? ሌላ እኔ እንትናን ሲያወራ ጎበዝ ነው። ወንዴ ወንዴ ዲጄ ወንድም፣ ዲጄ ወንድም አክሰንቱ አይታችሁት እስከሆነ እንደ ጥቁሮች ነው። ማሜ አንቺ ሼም ስለሚይዝሽ ነው እንጂ ሶስት ሶስት ቃል የሚናገሩት ነው አይተሽ። ኖ ሼም አይዘኝም እኔ ለማንም ሼም አይዘኝም። ፊት ለፊት ነው የምናገር። ያየሁትን አይቼዋለሁ። ላይክ አክሰንት የለውም። አራራ የሞጣ ማጭራሽ የለም እዚህ ሀገር የሞጣ አስተማሪ ነው የቲታ አስተማሪ ነው የሚመስል አክሰንት አክሰንት የለውም። ዲጄ ወንድም ሲያወራ በቃ እንደ ጥቁሮች ነው የሚያወራው እ እንግሊዘኛ የፖለቲክስ እውቀት ያላት ይሰማል። ግን አክሰንት ነው አይ ንጹህ ነን። አንድ ላይ በጋራ እኔ ማሜ፣ አንተ አትችልም። አግሮፒ ወርቶክ ናባ ቤቢ እዚህ ሀገር ነው ያደኩት። አላዛርም እኮ አላዛርም፣ አክሰንት የለውም። የለውም አክሰንት እሱ አክሰንት የለውም፣ ግን ያላዛር እንግሊዘኛ ይታወቃል። አንደስታንድ ታረጉታላችሁ ጥሩ ናት። የፊት ለፊቷን አክሰንት የለውም፣ ግን አንደርስታንድ አደርገዋለሁ። ቤታ እኔ ቤታ እንግሊዝኛ ስታወራ ሰምቼም አይቼም አላቅም። እንደ ብሪቲሽ ስኩል የተማረች ልጅ አይቼ አላቅም። የሰፈራችን መመኪያ የመጨረሻዋ እንግሊዘኛ በእሷ ነበርች። አባቴ ጋር ስመጣ አንቺ ነበርሽ በእንግሊዝኛ ትምህርት ቤቱ ላይ አንደኛ። ቤታ ጎበዝ ናት። አክሰንት የለውም ስላችሁ የእኛ አይነት አክሰንት የለውም። ጎበዝ ነው። ለማንኛውም ሾርኔ አንቺ፣ በእውነቱ ለመናገር አሪፍ ነሽ እኮ። አንቺ ስታወሪ የአናዛር አንደርስታንድ ታረጉታላችሁ። አንድ ቀን ተሳስቶ ሲያወራ አንዳንዱ አንደርስታንድ አያደርግም፣ አንዳንዱ ያደርጋል። በእንግሊዝኛ የጥቁሮችን እኮ እኛ የምናወራው በደም ፎሎ ማድረግ ማውራት የሚችል ነው እንጂ ቻስ ነው እያወቁት፣ እንግሊዝኛው ግን ያስተምራል። ዳገት የሚሆንበት አለ ልክ እንደኔ ማመን አለባችሁ ወይ ጎበዛ ፍቱ፣ ጎበዛ የመጀመሪያዋ ደረጃዋን ነው እንጂ ወደ ውስጥ ብትይዙት የለም

ኑን እንደገና ነው። ጎበዝ ናቸው። ዲጄ ወንድም ጎበዝ ነው። አላዛርም አላየበትም። ሊ ሊ ሊ ከባድ ነች። ሊ ከኔጋ ነበረች። ብሬን ነው የሚወስነው እኮ እሷ። እንደ ዳልቻ ጎበዝ ነው። ዳልቻ ዳልቻ እንደኔ ነው ሲያወራ አንድ አይነት ነን እኔና ዳልቻ። አይ እንግሊዘኛ እወራለሁ በጣም በጣም እሱ። አይ እኔ አላየው ያላየውትን አይቻለሁ። ድርጌ ስለሚፈራ ነው ስለሚፈራ። ማንን ነው? ዘራው ነው አወቀ አላወቀ ምን ያገባኝ ነው። ግን ይችላል። አይ ይችላል ይችላል። ዳልቻ አውሮሞ ጎበዝ ነው ይለዋል። ኦይ ኦፍ ኮርስ ዳልቻ እንደኔ ነው እንግሊዘኛ። አረ ዳልቻ እዚህ ሀገር ነው ያደገው። እንደምን ሆናችሁ። እኔና ዳልቻ እንግሊዘኛ ላይ ምንም አንለያይም። ነው ዳልቻ ኢዝ ጆከር ቁርት ምንም አያውቅም። ጆከር ወፍ የለውም። ጆከር ይ በኮንፊደንስ ነው የምመልስላችሁ። እሱ ተውት፣ ዝም ብሎ ነው አይመልስም። እኔን ጠይቁኝ። እኛ አናወራውን ሌሎችን ሰራቸው እኛ ለምን አናውራን? በ ኖኖኖ ከነሱ ጋር ነው ማወራ። አንተነ እንዲ የምታሸንፍልኝ በኋላ ነገር ኳችሁ። ሌሎቹ ምንም አይችሉም። ምንድነው ገሌ ገሌ አትበሉኝ። በቃ አራቶች ናቸው ለኔ አልኳችሁ። ዳት ሴት how's your day ሴቶቹ በሴቶች ዙሪያ አላየውም፣ ሲያወሩ ማለት አለልኩም። ማላየውም አላየውም። የሴቶችም አሉ እኮ ሲያወሩ ጎበዞች። አይ ግን በአጠቃላይ ምንድነው እንትውና አጀንዳ እናድርገውና እንግሊዘኛ ወጣታ ነው ያው ትሞክራለች። ጉጭም ጎበዝ ናቸው። እንግሊዘኛ እውቀት አይደለም ባይዘው፣ መግባባት ነው በቃ ይግባባል። ሁሉም አሪፍ ነው በቃ። ለመግባባት ባንቀል ባይገቡ እዚህ ሀገር ታዲያ እንዴት ነው ጎበዝ ማይሆኑት? እንደ እኔ አሁን የሪፖርት ስመጣ ከናያ ቦርዲንግ ፓስ ብሎኝ ሶስት ሰዓት ነው የተቀመጥኩት። አላውቅም ነበር ምንም። እግዚአብሔር ምንድን ነው ቦርዲንግ ፓስ የታውቃለህ እንዲ ጎበዝናል ጎበዝ ናት። አንተ ደግሞ ሀይ፣ እንዴት ኋላችሁ፣ ደህና ኋላችሁ፣ ያለ ሰው በሙሉ ጎበዝ የሚመስላችሁ ለምንድነው? ላይ ጉብዝና አይደለም ግን እንግባባል በሚለው ለምናደተአወንዳሪሁ ምናምን ያለው ሁሉ እንግሊዘኛ አይችልም። ጋይ አይችልም። በቃ አንደኛ ማይዶግ ነው ሉ ጎበዝ ነው። አዎ ከዛ ይችላል ዲጄ ወንድም፣ ሌሎቹን እኔ አላየውም፣ ያየሁትን ነው የምነግራችሁት። ፎርኬ ፎርኬ ይችላል። አቤል ይላሉ አይዶ ነው አቤል፣ ማን እንደሆነ አቤል እውነታቸው ነው ጌም ተጫዋች አለ ጎበዝ ነው፣ አላውቀውም ግን። አሁን በነገራችን ላይ አሁን ኢትዮጵያ ውስጥ በሙሉ ወጣቱ ይሄ አሁን ተማሪ በተለ እንግሊዝኛ ይሆናል ሁሉ ዳልቻ፣ ሞጣ፣ ዮኒ ማኛ፣ እኔ ምናምን የሚያወሩት ነው ነው ባይ ዘ ዌይ፣ ልጆች ልጅ መውለድ በጣም አሪፍ ነው። አይችሉም አይደለም ይችላሉ፣ ግን አክሰንት አለ። ስላንጋችን የተለያየ ነው። ጋይስ፣ ስላንጋችን ያስታውቃል። አንደርስታንድ ለማድረግ ኢዚ ነው ነው። አሁን ልጄ ናምትቼ ባስወራው ድርዬ ከምረገጽ ወርዶ ነው የሚፈጠፈጠው። መጀመር ነው በዛን ሰእኔ ራሱ መልመድ አ እንዲያውም እንትና

አንዳንዴ በተለይ እውነቱን ለመናገር አይገባኝም እና ያ የግዛክት ይላል፣ ዝም ብሎ ማለት ትንሽ ትንሽ ልጆች አማርኛ ይችላሉ እና ይችላሉ። ዛሬ እራሳችን በእንግሊዝኛ ዙሪያ ነበር፣ በአጠቃላይ ለጨዋታ ብለን እንጂ ሁሉም ይችላል። ዋናው መግባባት ነው ብለን አልፈነዋል። ያ ነው ጨዋታው። ድር ተረጋጋ፣ ቤታ ትበልጥሻለች። እንኳን በለጠችኝ። እኔ ማር ትበልጠቻለቸው፣ ግን አንቺ ተራጊ ነሽ ወይ? አንተ በናብኪን ነው በወረቀት ነው ያንቺ? ወያንተ ማሽቋለጥ ነው እኮን ያልገባኛው። ናብኪን ከራስ ነው ከእሷ ነው። አሁንማ ታርቀናል። ምኑን ታሽቋልጡ። ማንም እኮ የሚሰማቸው የለም ጋይስ። እንኳንም ታረቅ ነው፣ በየሱ ታረቃቸው።